ጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነው አብሮነት ዲጂታል ሚዲያ የሁላችንም ድምጽ። የዘሩት ሲያፈራ ደራሲ መምህር ደመቀ ዘነበ፣ በ2011 ዓ.ም ታተመ። ተራኪ ሄዋን ፍስሃ ወደ 1970ዎቹ በትዝታ እንመለስ። ሰላም ሰላም! ውድ የፕሮግራማችን ተመልካቾች አድማጮች እንደምንሰነበታችሁ፣ ሳምንታችሁ እንዴት ነበር? እንግዲህ የዘውትር የእሁድ ፕሮግራማችን ላይ ዳግም ተገናኝተናል። ለማስታወስ ያህል ያለፈው ሳምንት የትረካ ፕሮግራማችን ላይ ኢስላ ዴላ ሁቤንቱድ የወጣቶች ደሴት ውስጥ የምናከናውናቸውን ፕሮግራሞች በጥቂቱ ተመልክተናል። ዛሬም እንግዲህ የቀሩትን የተለያዩ መርሃ ግብሮችን አብረን እንመለከታለን። አብራችሁን ቆዩ። ስፖርትና የባህል እንቅስቃሴ ስፖርት በዘመናዊ ኑሮ ውስጥ ለጤንነት ያለው ጠቃሚነት ታውቆ በትምህርትነት መሰጠት ከጀመረ ዓመታት ተቆጥረዋል። ከዚህ የተነሳ በኩባ ትምህርት ቤቶች ውስጥ የስፖርት ትምህርት ተጠናክሮ ይሰጣል። በየረፍቱም ጊዜ ፕሮግራም ተይዞለት አንዱ ትምህርት ቤት ከሌላው ትምህርት ቤት ጋር ውድድር ያደርጋል። በተለይ በወጣቶች ደሴት ውስጥ የሚገኙ የአፍሪካ ትምህርት ቤቶች ፕሮግራም ወጥቶላቸው ብዙውን ጊዜ አፍሪካውያን እርስ በርሳቸው የእግር ኳስ፣ የቅርጫት እና የእጅ ኳስ፣ ሌሎቹንም ውድድሮች ያካሂዳሉ። እነዚህ ውድድሮች የሚካሄዱት በትምህርት ቤት መካከል ያለውን ግንኙነት በበለጠ ለማጠናከር እና ለማቀራረብ ነው። ይሁን እንጂ ተወዳዳሪ ወገኖች ባላቸው የማሸነፍ ስሜት አምባጓሮን ይፈጠራል። ቢሆንም ጠቡ ጊዜያዊ እንጂ መሰረታዊ ባለመሆኑ ወዲያውኑ በርዶ ወደ ነበሩበት መልካም ግንኙነት ይመለሳሉ። ከለታት አንድ ቀን የካራ ማራ የመጀመሪያ ደረጃ ተማሪዎች የአንጎላ የመጀመሪያ ደረጃ ትምህርት ቤት ተማሪዎች የእግር ኳስ እንዲጫወቱ ይደረጋል። የአንጎላ ተማሪዎች ለስሙ የአንደኛ ደረጃ ተማሪዎች ይባሉ እንጂ ሰውነታቸው የገዘፈ ለየት ያለ አቋም ያላቸው ሲሆን፣ የኢትዮጵያውያን ተማሪዎች ደግሞ አጫጭንና ቀጫጭን ስለነበሩ በጨዋታ ፈጽሞ ሊጣጣሙ አልቻሉ። ከዚህ የተነሳ ኢትዮጵያውያኑ መራገጥና መጎሻሸም ሲጀምሩ አንጎላውያን አጸፋውን መስጠት ተያያዙት። በዚህ መሃል ነገሩ ተካረረና መደባደብ ተጀመረ። ገላጋይ በመግባት እንደጀመረ የአንጎላ ተጫዋቾች ባንዲራ ይዘው የሰላም ምልክት በማሳየት ባደረጉት የሰላም ጥረት ችግር ሳይከሰት ሊቆም ቻለ። በአንጻሩ መንግስቱ ኃይለ ማርያም ሁለተኛ ደረጃ ትምህርት ቤት ያሉት ኢትዮጵያውያን ተማሪዎች ግን በስፖርቱም ሆነ በአካል ብቃት ከሌሎቹ ትምህርት ቤቶች ጋር አቻ ስለሆኑ ብዙውን ጊዜ የማሸነፍ እድላቸው ሰፊ ነው። በአንድ ወቅት የአንጎላና የመንግስቱ ኃይለ ማርያም ሁለተኛ ደረጃ ተማሪዎች ሲጫወቱ ኢትዮጵያውያኑ በቁመት አጭር በሰውነት ቀጭን ይሁኑ እንጂ በጨዋታ ዘዴ በመብለጥ ግብ አስገብተው ለድል እንደተቃረቡ አንድ በቁመቱ ረጅም ሰውነቱ ጉዝፍ የሆነ የአንጎላ ተማሪ የፊት አጥቂ የነበረውን ጌቱ ከበደን በቁመቱ ደፍቶ ሲጎሽመው ጌቱ መጠነኛ ጉዳት ደረሰበት። ቂም የቋጠረው ጌቱ ከጥቂት ደቂቃዎች በኋላ ሁለቱም ኳስ ለመያዝ ሲሻሙ ማንም ሳያየውና ተጫዋቹም ሳያስበው ብልቱን መቶት ኖሮ ያ ግዙፍ ሰውነት በመሬት ላይ ተዘረጋ። ጨርሶ መነሳትም ስላልቻለ በቃሪዛ ከሜዳ ወጡት። በእርግጥ ድርጊቱ ሕገወጥ ቢሆንም ጉልበቱን ተመክቶ ተንኮሉን በቅድሚያ የጀመረው ተጠቂው ራሱ በመሆኑ ማንኛውም ኢትዮጵያዊ ጌቱን ከማሞገስ በቀር በድርጊቱ ያዘን የለም። ይህን ድርጊት በሰከነ ህሊና ብናጤ ነው ኢትዮጵያውያን በተፈጥሯችን ጥቃትንም ሆነ መሸነፍን የምንቀበልበት ፈሪ ህሊና ፈጽሞ እንደሌለን ነው። በርከት ያሉ ሀገሮች የምዕራባውያን የቀኝ ተገዢ ሲሆኑ ኢትዮጵያ ለዘመናት ነፃነቷን ተጎናጽፋ የኖረችውና ለአፍሪካና ለኤዥያ ወንድሞቿ የነፃነት ቀንዲል መብራት ፋኑ ወጊ የሆነችው ሕዝቧ ባለው አትንኩኝ ባይነት ነው። በአሁኑ ጊዜ በአፍሪካና በኤዥያ የሰፈነውን ነፃነት ለማግኘት የተቻለው በኢትዮጵያ ፈርቀዳጅነት ነው። ስለዚህም ነው የአድዋ ድል የጥቁር ሕዝቦች ድል ነው የሚባለው። በኢትዮጵያ ትምህርት ቤቶች በመጀመሪያ በሁለቱ ትምህርት ቤቶች በኋላም በአራቱ ትምህርት ቤቶች የወንዶች የእግር ኳስ ተጫዋቾች ሲኖሩ በመንግስቱ ኃይለ ማርያም ሁለተኛ ደረጃ ትምህርት ቤት ግን የወንዶችና የሴቶች የእግር ኳስ ተጫዋቾች አሉ። የወንዶቹም ሆኑ የሴቶቹ ተጫዋቾች ምንጊዜም የማሸነፍ ራዕይ አንግበው የሚጫወቱ ብቻ ሳይሆኑ በተግባር የሚተረጉሙ ናቸው። ከወንዶቹ ተጫዋቾች መካከል ምንጊዜም የሚታወሰው አባቡ የተባለው ተጫዋች አስገራሚ ወኔ የነበረው ሰው ነበር። አባቡ በህይወቱ መሸነፍን የሚጠላ በወኔ የተሞላ በመሆኑ ከተሸነፈ መራር ለቅሶ ያለቅሳል። በዚያም ዕለት ምግብ የሚባል ነገር አይቀምስም፣ ከሰው ጋርም አይነጋገርም። አባቡ ከልደታ ህፃናት ማሳደጊያ ተመልምሎ የሄደ ሲሆን ረጅምና ግዙፍ ነው። እድሜው ከፍ ያለ ቢሆንም በክፍል ሰባተኛ ስለነበረ እድሜውን ከወኔው ጋር በማገናዘብ በመኮንንነት እንዲሰለጥን ተደርጎ በመኮንንነት ደረጃ በመድፈኝነት ሰልጥኖ ወደ ኢትዮጵያ ከተመለሰ በኋላ ኤርትራ ተመድቦ በመድፈኝነት አዛዥነት ሀገሩን በታላቅ ወኔ ሲያገለግል ቆይቶ ለሻምበልነት ማዕረግ በቅቶ ለአዛዥ መኮንንነት ኮርስ ወደ አዲስ አበባ መጥቶ እያለ ሻቢያ አስመራን ኢህአዴግ አዲስ አበባን ተቆጣጠሩ። ከዚህ በኋላ አባቡ በልዩ ልዩ ስራዎች ተሰማርቶ ህይወቱን ሲመራ ቆይቶ የነበረውን የአገር ፍቅር ወኔ እንደተላበሰ ለሰው ልጆች የማይቀረውን ሞት ሞተ። አባቡ ቢሞትም አገር ወዳድነቱን ወኔው፣ ጀግንነቱና የሰራው ገድል በምናውቀው ወገኖች ዘንድ ሲዘከር ይኖራል። በተመሳሳይ መልኩ በሴቶች ቡድን ውስጥ በአጥቂነት ታገለግል የነበረችው ሲሳይ ቁመቷ አጭር፣ ሰውነቷ ፈርጠም ያለ ተክለ ሰውነቷ ወንዳ ወንድ የምትባል ተጫዋች ነች። ወንዶቹም ሆኑ ሴቶቹ ኢትዮጵያውያን ቀጭንና አጫጭር ነን፣ ሌሎቹ አፍሪካውያን ግን ግዙፍና ረጃጅሞች ናቸው። ኢትዮጵያዊቷ ሲሳይ ኳስ ሜዳ በምትገባበት ጊዜ ከወፍረታቸውና ከልምድ እጦት የተነሳ ሰውነታቸውን እንደ ልብ ማንቀሳቀስ የተሳናቸውን የልዩ ልዩ ትምህርት ቤት ሴት ተጫዋቾች በማሞኘት በተመልካች ዘንድ መሳቂያ አድርጋ ግብ ሳታገባ የማትመለስ ተጫዋች ነች። ሲሳይ በጣም ዝምተኛና ጨዋ ተማሪ ነች። ሌላዋ ግሩም ተጫዋች በተከላካይ መስመር ትጫወት የነበረችው ሃይማኖት ስትሆን አጥቂ የነበረችው ምስጉን ተጫዋች ደግሞ አለምነሽ የተባለችዋ ናት። በአሁኑ ሰዓት የተጠቀሱት ወጣቶች በምን ስራ ላይ እንዳሉ ባላውቅም አለምነሽ ግን ወደ አገሯ ተመልሳ በእንሰሳት ሕክምና ሙያ እያገለገለች ነው። በምርጥ ተጫዋችነት ታዋቂ ከነበሩት ውስጥ አንዷ ግብ ጠባቂ የነበረችው ሙኒት አለሙ ስትሆን በአንድ ወቅት ከአንጎላ ትምህርት ቤት ተማሪዎች ጋር ተደርጎ በነበረው የእግር ኳስ ጨዋታ ኳሱን ይዛ እንደወደቀች ጉልበቷ ከመሬቱ ጋር ተጋጭቶ በደረሰባት ህመም ከፍተኛ ደረጃ ህክምና ሲደረግላት ቆይታ ለመዳን ሳትችል ህይወቷ አልፏል። በወቅቱ በዚች ወጣት ህልፈት የትምህርት ቤቱ ህብረተሰብ ከባድ ሀዘን አሳልፏል። አሁንም በለጋነቷ አበባዋ የረገፈው ወጣት ነፍስ ይማር እንላለን። መንግስቱ ኃይለ ማርያም ሁለተኛ ደረጃ ትምህርት ቤት በወንዶችም ሆነ በሴቶች የእግር ኳስ ጨዋታ ምንጊዜም በወኔ ስለሚጫወቱ ከመቶ ዘጠናውን እጅ ከአሸናፊነት በቀር ተሸንፈው አያውቁም። ከዚያም የተነሳ በርካታ ዋንጫዎች ተሸልመዋል። በሚያዚያ ወር 1972 ዓ ም ፕሬዚደንት ፊደል ካስትሮ የምስራቅ ጀርመኑን ፕሬዚደንት ሄሪ ኮኒከርን ይዘው የመንግስቱ ኃይለማርያም ሁለተኛ ደረጃ ትምህርት ቤትን ሲጎበኙ በባህል ሳሎን ውስጥ የተደረደረውን ዋንጫ ተመልክተው በጆሯቸው የሰሙትን በአይናቸው ለማየት ስለፈለጉ በላቲን አሜሪካ የእግር ኳስ የማጣሪያ ውድድር ዕለት በሃቫና ስቴዲየም በሚደረገው ጨዋታ በኢትዮጵያውያንና በሞዛምቢክ ትምህርት ቤት ተጫዋቾች እንዲከፈት ታዘው በተካሄደው ጨዋታ የመንግስቱ ኃይለማርያም ሁለተኛ ደረጃ ትምህርት ቤት የሞዛምቢክ ሁለተኛ ደረጃ ትምህርት ቤት ተጫዋቾችን ሶስት ለአንድ በማሸነፍ ከፍተኛ አድናቆትን አትርፈዋል። የሴት ኳሽ ተጫዋቾችም አንድም ጊዜ ሳይሸነፉ በመደጋገም አሸንፈው በደሴቲቱ ላይ ካሉት የአፍሪካ ትምህርት ቤቶች ሁሉ የበላይ በመሆን የዋንጫ ሽልማት ተቀዳጅተዋል። በስፖርቱ ዓለም በአጭሩ ከላይ እንደተጠቀሰው ትምህርት ቤታችን የተዋጣለት ሲሆን፣ በባህሉ ረገድም በተለያዩ ጊዜያቶች በተደረጉት ውድድሮች ኢትዮጵያውያን ተማሪዎች ዝናን አትርፈዋል። የውጭ ሰዎችን ብቻ ሳይሆን ወደ ደሴቷ ለጉብኝት የሚመጡትን ኢትዮጵያውያን ጭምር በድምፃዊነታቸውና በሚያደርጉት ውዝዋዜ አስደምመዋቸዋል። ሰናይት በለጠ የተባለች ተማሪ የሰራዊቱ አርማ የሚለውን ዜማ እያዜመች ስታቀነቅን የሚተመውን የኢትዮጵያ ሰራዊት አድማጩ በአይነ ሕሊናው እንዲያየው ታደርገው ነበር። የጎጃም ወርቅ ተስፋዬ ጸጉሯን አበጥራ ገርዳሳዋን ሸብ አድርጋ አድርጋ ጥንት እናቶቻችን ይለብሱት የነበረውን ቀሚስ አጥልቃ ወገቧን በመቀነት ታጥቃ የሚጃሩን ዘፈን ስትዘፍን ቁጭ ብድግ ታሰኛለች። በ1972 ፕሬዚደንት ፊደል ካስትሮ ከጀርመኑ ፕሬዚደንት ጋር ትምህርት ቤቱን በሚጎበኙበት ጊዜ በመግቢያው በር ላይ እንደደረሱ ስሜትም በሚቀሰቅስ ዜማ የምንጃር ዘፈን እየተዘፈነ ሲጨፈር በውዝዋዜና በእስክስታ አመታት ወደ ሌላት ብዙ ወርቅ ተገኝ በስሜት ስትጨፍር ያሰረችው መስቀል በአጋጣሚ ተበጥሶ ሲወድቅ ራሳቸው ፊደል ካስትሮ መስቀሉን አንስተው በመስጠት ጨብጠዋታል። እንደዚሁም ተስፋዬ በላይ የተባለው ተማሪ ጊታሩን እየመታ ዋንታናሜራ ዋሂራ ዋንታ ናሜራ እያለ ሲጫወት በድምጹ ቅላሴ ለዛ የተደሰቱ ፊደል ካስትሮ በስሜት ጨብጠውታል። በወጣቶች ደሴት የነበሩት ኢትዮጵያውያን ተማሪዎች የሀገራቸውን ባህልና ወግ ለማሳወቅ የሚያደርጉት እንቅስቃሴ አድናቆትን ያተረፈ፣ ኢትዮጵያንና ኢትዮጵያውያንን ያስተዋወቀ እውነተኛ አምባሳደሮች ነበሩ ቢባል አይበዛባቸውም። የሆሴ ማርቲ መቶኛ ዓመት በተከበረበት ወቅት በተደረገው የዘፈን ውድድር ሆሴ ማርቲ በሕይወት ዘመናቸው ስለ ሰው ልጆች ነፃነት፣ ፍትሕ፣ እኩልነትና ስለ ሕፃናት ፍቅር ያደረጉትን ተጋድሎ ለመዘከር ብርሃን ፈንጣቂ በሚል ግጥም ተገጥሞ አጸደ መኩሪያ የተባለችዋ ድምፃዊት ለውድድር የቀረበው ዘፈን ስትዘፍን በአድማጩ በህዝብ አድናቆት ያተረፈ ከፍተኛ ደረጃ ብልጫ አግኝቶ አሸናፊ በመሆን ዘፋኟና አቀንቃኞቹ ከፍተኛ ሽልማት ተበርክቶላቸዋል። ይህ ግጥም በዚህ ጽሑፍ በኩባ ታሪክ ውስጥ ስለ ሆሴ ማርቲ በሰፈረው ጽሑፍ አብሮ ሰፍሯል። ከዚህ የተነሳ በአንድ ወቅት የሞዛምቢክ ተማሪዎችና መምህራን የሙድን መሪ ከነበሩት ግለሰብ ጋር ስለ ባህል አንስተን ስንጫወት በየጊዜው በሚደረገው ውድድር ኢትዮጵያ ተማሪዎች ባህላቸውን በአግባቡ እንደሚያሳዩ በማድነቅ እናንተ ኢትዮጵያውያን ባህላችሁ ገና ህያው ነው፣ የኛ ባህል ግን ሞቶ ስለተቀበረ መቃብር እየከፈትን ባህላችንን በመፈለግ ላይ ነን በማለት በባህላቸው መጥፋት አዝነው ቁጭታቸውን ያጫወቱኝ ምንጊዜም አይረሳኝም። ከግለሰቡ አባባል መረዳት የምንችለው ባህላቸው በቀኝ ገዢዎች መጥፋቱን ነው። ከዚህ የተነሳ አባቶቻችን ነፃነታቸውንና ባህላቸውን ጠብቀው ነፃ ሀገር ስላስረከቡን ልናደንቃቸውና ልናመሰግናቸው ይገባል። ፈለጋቸውንም ተከትለን ታሪካችንን ለተተኪው ትውልድ የምናስተላልፍ ከፍተኛ የሆነ የታሪክ ኃላፊነት ግዴታ አለብን። በየዓመቱ የሚከበረው የድል በዓል ሚያዝያ 27 ቀን 1972 ዓ ም በርከት ያሉ የደሴቲቱ ባለሥልጣናቶችና ታዳሚዎች በተገኙበት በደመቀ ስነስርዓት ሲከበር በወቅቱ የነበሩት የቡድኑ መሪ ስለ በዓሉ ንግግር አድርገው እንደፈጸሙ ለበዓሉ አስፈላጊ ናቸው ተብለው የተመረጡ ዘፈኖች እየተዘፈኑ፣ መዝሙሮች እየተዘመሩ፣ ሽብሸባዎች እና ጭፈራዎች እየተጨፈሩ ታዳሚዎቹ ሲዝናኑ ቆይተው ስነ ስርዓቱ እንደተገባደደ፣ አንድ ውብ ወጣት ኢትዮጵያን ተመስላ ለመድረኩ መሃል ተቀምጣ ትቆዝማለች። በመሃሉ ሶስት ወጣቶች ሁለቱ መሳሪያ የያዙት ባንዲራ የያዘውን ሶስተኛውን ወጣት በመሃል አድርገው በኢትዮጵያ የተመሰለችውን ውብ ወጣት ሰንደቅ ዓላማውን አለበሷት። ወዲያው አንዲት ሌላ ወጣት እያሸበሸበች ወደ መድረኩ መታ አርማሽ ልበሺ እያለች ስሜትን በሚስብ ቅላጼ ስትዘፍን ኢትዮጵያን ተመስላ በፊት ለፊት የተቀመጠችው ወጣት ባንዲራውን እንደለበሰች ብድግ ስትል ህዝቡ ከዳር እስከ ዳር ደስታውን በጭብጨብ አስተጋባ። በእውነትም ኢትዮጵያችን በአርበኞች ልጆቿ አርማዋን ለብሳ ግርማ ሞገሷን ተጎናጽፋ ታየች። ግጥሙ እንሆ አርማሽን ልበሺ፣ ለረዥም ዘመናት ተከብረሽ የኖርሽው በጀግኖች ልጆችሽ አጥንት የታጠርሽው፣ ግርማ ሞገስሽን አርማሽን ልበሽው አረንጓዴ ቢጫ ህብር ቀለምሽ የተስፋ ምልክት የአንድነት አርማሽ የተሰለፉበት ጀግኖች ልጆችሽ ለእኛ መከበሪያ ላንቺ ውበትሽ ለረጅም ዘመናት ተከብረሽ የኖርሽው እማማ ኢትዮጵያ አርማሽን ልበሹ ታሪክሽ ገናና የብዙዎች እናት ከጥንት ጀምሮ የማይደፍርሽ ጠላት ልበሹ አርማሽን የተከበረውን በልጆችሽ ትግል ከፍ ከፍ ያለውን አላሳፈሩሽም፣ አርበኞች ልጆችሽ በደንብ አጥንታቸው ነጻነት አወጡሽ። አርማሽን ልበሽው የተከበረውን በልጆችሽ ህብረት ከፍ ከፍ ያለውን። አርበኞች ልጆችሽ እናት ሀገር ብለው በብርቱ ክንዳቸው ጠላትን አባረው ጠራርገው አወጡት እምቢዘራፍ ብለው እማ ደስ ሲበልሽ አርማሽን ልበሹ። ማጎብደዱ በቃ አንገትሽን ቀና አርጊው። በቃ ተከተተ፣ ጠላት አይደፍርሽም፣ እንኳንስ ሊረግጥሽ፣ በህልሙ አያይሽም። በአጠቃላይ ኩባ ወጣቶች ደሴት የነበሩ ተማሪዎች በስፖርት በዳበረ ልምድ አሸናፊነትን ለመጎናጸፍ ባህላቸውን አክብረው ለማስከበር ጥረት የሚያደርጉ መልካም ስነ ምግባር ተላብሰው ይንቀሳቀሱ ስለነበር አሁን ድረስ ጥሩ ደረጃ ለመድረስ ችለዋል። ለዚህ መልካም ውጤት እንዲበቁ መምህራኑ ተማሪዎችን በየዕለቱ በመምከር ከመጥፎ ስነ ምግባር እንዲርቁ በመገሰጽ የተሰማሩበትን ዓላማ ዘንግተው ወደ አልባሌ መንገድ እንዳይሄዱ የሚያስተጋባ ደውል በመሆን ንቁ ተሳትፎ አድርገዋል። ሰው የሚያጭደው የዘራውን ነውና በአሁኑ ጊዜ መምህራኑ የዘሩትን ጥሩ ዘር ለመሰብሰብ እየተደሰቱ እንደሚገኙ ይታመናል። መምህራኑ በነበራቸው ከፍተኛ ጥንቃቄ እና የአባትነት ስሜት የተነሳ የሳምንቱ በመጨረሻው ቀን የአፍሪካን ተማሪዎች የጋራ የመዝናኛ ምሽት ተዘጋጅቶላቸው የጋራ በሆነው ውዝዋዜ ተማሪዎቹ ዳንሱን ሲያቀልጡት ያመሻሉ። እግረ መንገዱን በወጣትነት ስሜት ሌላ ችግር እንዳይፈጠር ደግሞ ተረኛው መምህር አብሮ ያመሻል። ይህ ጥበቃ ከተለያዩ አስከፊ አደጋዎች እንደከለከላቸው በአሁኑ ጊዜ አንዳንድ ተማሪዎች እያስታወሱ ይናገራሉ። ይህን የዳንስ ምሽት በማስመልከት የቡድኑ መሪ አሰፋ በርሄ ዳንስ ባህላችን ስላልሆነ ይህ ፕሮግራም መሰረዝ አለበት በማለት ተቃውሞው፣ መምህራኑ ደግሞ ባህል ስንል ሰፊ ትርጉም ያለው ሲሆን ወጥ የሆነ ባህል እንደሌለ በሰፊው በማብራራት በማብራራትና ይህ የዳንስ ምሽት የተዘጋጀውም የራሱ የሆነ ሳይንሳዊ ምክንያትና ጠቀሜታ ስላለው እና ለተማሪዎቹ ዳንስን የሚተካ መዝናኛ ሳይዘጋጅ ዳንስ ባህላችን አይደለም በማለት እንዲቆም ማድረግ ዳንስ ዓለም አቀፋዊ ይዘት እንዳለው መዘንጋትና የተማሪዎቹንም መብት ማፈን ነው። በሌላ በኩል ተማሪዎቹን ከአፍሪካውያን ወንድሞች እህቶቻቸው መለየት ነው በማለት መምህራኑ ተቃወሙ። ተማሪዎቹም ይህንን ውዝግብ እንደሰሙ የመቃወም ዝንባሌ ስላሳዩ የዳንስ ምሽቱ በነበረበት እንዲቀጥል ሆነ። ከዚህ የተነሳ በኩባ ወጣቶች ደሴት የነበሩ መምህራንና ተማሪዎች የሀገር ርቀት ሳይገድባቸው ብሔራዊ በዓላትን ያከብራሉ። ዘመን መለወጫ በዓል በኢትዮጵያውያን ተማሪዎችና መምህራን ብቻ ሳይሆን በኩባውያን ጭምር ችቦ በማብራት በዘፈንና በሆታ ያከብሩታል። በማግስቱም በቁርስ ጊዜ ኬክ ተቆርሶ ለስላሳ በመጠጣትና በመዝናናት በዓሉ ይከበራል። የመስቀል በዓል አከባበር በተመለከተ ተማሪዎቹ በብርጌድ የተዘጋጁ ስለሆነ እያንዳንዱ ብርጌድ ችቦ ሰርቶ ያዘጋጃል። ለደመራ የሚሆን እንጨትም ተለቅሞ ደመራው ይደመራል። እራት ከተበላ በኋላ ለእያንዳንዱ ሰው ችቦ ይታደላል። ችቦ ከታደለ በኋላ የትምህርት ቤቱ ዳይሬክተር እና የትምህርት ቤቱ የኢትዮጵያውያን ተወካይ በሰልፍ ሆነው ደመራውን ይለኩሳሉ። በመቀጠልም መምህራኑ ለለኮሱት ለተማሪዎቹ እድል ይሰጧቸዋል። ተማሪዎቹ ችቦውን ለኩሰው ደመራውን እየዞሩ የተለያዩ ዘፈኖችንና ጭፈራዎችን ያካሂዳሉ። በዚህ አይነት እስከ እኩል ሌሊቱ ተቆይቶ የምረቃት ስነስርዓት ከተካሄደ በኋላ የበዓሉ ፍጻሜ ይሆናል። ይህ አይነቱ በዓል አከባበር በደሴቲቱ ላይ ካሉት ከሌሎች አፍሪካውያን ለየት አድርጎ ያሳየናል። እንግዲህ እንዲህ እንዲህ እያልን የወጣቶች ደሴት የነበረንን ቆይታ እንዲያሳይተናችኋል። ውድ ተከታታዮቻችን እንግዲህ ለዚህ ሳምንት ይሄኛውን ምዕራፍ ጨርሰናል። በቀጣይ ሳምንት ሌላ የመጽሐፉን ምዕራፍ ይዘንላችሁ እንቀርባለን። እስከዛው ቸርን ሰንብት፣ የሳምንት ሰው ይበለን። መልካም ሳምንት በያላችሁበት ይሆንላችሁ። ውድ ተከታታዮቻችን፣ እንግዲህ እንዲህ በጉጉት የምትጠብቁት የመጽሐፍ ትረካ ያመለጣችሁ ክፍል ካለ ሁሉንም በቅደም ተከተል ከዚህ ስር ታገኛችኋላችሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ተቀጣይ ሳምንት የዚህ ምዕራፍ ቀጣዩን ይዘን እንቀርባለን። እስከዛው የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው።